በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ ከኛ ጋር ሁሉ ሰላም እግዚአብሔር ይመስገን ዛሬ ደግሞ በምክረ አብ መጥቻ መጥቻለሁ ሁላችሁም ላይክ ኤን ሰብስክራይብ ሸር እያደረጋችሁ አበረታቱኝ ለምታበረታቱኝ ወገኖች ከልባ አመሰግናለሁ በየዕለቱ ምን ያህል ተስፋ አስቆራጥ ነገሮች ወደ እኛ ይመጣሉ ይላል በየዕለቱ ምን ያህል ተስፋ አስቆራጮች ነገሮች ወደኛ ይመጣሉ። ትዕግስት ገንዘብ በማድረግ በአስከፊ ከፊ ሁኔታዎችም ውስጥ ሆነን እየቻልን መከራዎችን እንዳያጠቁን ለሚጠብቀንም አምላካችን ምስጋናና ክብር ለማቅረብ እንዴት ያለ ብርቱ ነፍስን ያስፈልግ ይሆን? ምን ያህልስ ያልተጠበቁ መከራዎች ሊነሱብን ይችለው ይሆን? ጻድቁ ይው ብዛት ያላቸው ከባድ ፈተናዎችን በተጋፈጠ ጊዜ ከአንደበቱ ምንም አይነት የስንፍና ንግግር ሳይወጣው ለአምላኩ ምስጋና ማቅረብን እንዳላቋረጠ፣ ሁሉ እኛም የሚመጣብንን ክፉ አሳብ በሙሉ መልስን መዋጋት አለብን። አንዳንድ ሰዎች ሙሉ ለሙሉ ሲነከከሉ ወይም በሌሎቹም ስማቸውን ሲጠሩ ወይም ከባድ በሆነ በሽታም ሲያዙ የእግዚአብሔርን ስም በከንቱ መንቀፍ ይጀምራሉ። እነዚህ ሰዎች ራሳቸውን ለበሽታ ሕመም አሳልፈው ይሰጡ እንጂ ከሚገኘውም ጥቅም ወይም በረከት ራሳቸውን ያራቁ ናቸው። ሰው ሆይ የመድኃኒት የረዳትነትን፣ የጥበቃን ስም በከንቱ ስታጠፋ ምን እያደረክ ነው? ወይስ ከታላቁ የገደል ጫፍ ላይ የመጨረሻ መውደቂያ ወደ ሆነው ጉድጓድ ራስህን እየወረወርክ መሆኑን አይታወቅህም ይሆን? የእግዚአብሔር ስም በከንቱ ብታጠፋ መከራንን ልትቀንስ አትችልም ወይስ ትችል ይሆን? ይልቁንም መከራህን በማባባስ ጭንቀትህን የበለጠ ከባድ ታደርጋለህ። ዲያብሎስ ለዚህ ጉዳይ ብሎ የሚያዘጋጃቸው ብዙ ብዛት ያላቸው መከራዎችን አንንተን ወደ ጉድጓዱ ይመሩሃል። እርሱ እግዚአብሔርን ማማረርን እንደ ቀጣይ ሲመለከቱ መከራዎችን በመጨመር ከፍተኛ ደረጃ ላይ ያደረሰካቸውን እንዲሆነ በማድረግም ለአንድና ለመጨረሻ ጊዜ እንዲትገላው ያደርግሃል። ነገር ግን በጽናት ተቋቁመህ ለእግዚአብሔር ምስጋና ማቅረብህን ካላቀረጠክ የመከራ ብዛት እየከፋ ይሄድ እንጂ ከአንንተ ጋራ መዋጋት ጥቅም የሌለው መሆኑን ስለሚያውቀው አንንተን መፈታተንን ያቆማል። አንተን መፈታተንን ያቆማል። አንድ ውሻ በማዕድ ፊት ለፊት ተቀምጦ በምግቡም ላይም ያለውን ሰው ፈረፈር የሚሰጠውን ከሆነ በጽናት ቁጭ ብሎ ይጠብቃል። ነገር ግን ምን የሚበላ ነገር የማይወረውርለት በመሆኑ ካወቀ መጠበቁ ዋጋ የለውም መሆኑንም ስለሚረዳ ከዚያ ቦታ ፈቀቅ ብሎ ይሄዳል። ልክ ውሻውም የሚበላውን ነገር ይወረውርልኛል ብሎ እንደሚጠብቀው ዲያብሎስም የእግዚአብሔርን ስም የሚያጠፋውን ቃል ይወረውርልኛል ብሎ ይጠብቃል። ከወረወረለትም በድጋሚ ያጠቃሃል። ነገር ግን ምስጋና ለማቅረብህ ከቀጥልህ በረሃብ አለንን ስለምትገርፈው ከጭንቀት ላይ ትወረውራለህ፣ ከቅንጭላት ላይ ትወረውራለህ። አንተ ግን በቅንጭላትህ ስዋጥ ዝም ማለት አልችልም፣ ብለህ እኔ ምንም ዓይነት ቃል እንዳይወጣህ አልከለክልህም። የእግዚአብሔርንም ስም በከንቱ ከምታነሳ ይልቅስ ምስጋናን አቀርብለት። ተስፋ ከመቁረጥ በእግዚአብሔር ታመን። ንስሓ በመግባትህ ድምጽህን ጮህ ጮህ አድርገህ በጾለት እንባህንም ዓብስ፣ አምላክህንም ካክፉ ባለ ድምፅም አመስግን። እንዲህ በዓለ መንገድም መከራዎችህንም ታቃልላለህ። ምክንያቱም አንተ ለጌታ ለእግዚአብሔር ምስጋና ስታቀርብ ተረድቶህ በአጠገብህም ስለሚገኘው ዲያብሎስ ከአንተ ይሸሻል። የእግዚአብሔርን ስም በከንቱ ብታነሳ ወይም ብታማረር ግን የእግዚአብሔር እርዳታ ካንተ ስለምታርቅ ዲያብሎስ በአንተ ላይ የበለጠ እንዲሰለጥምን እንዲነሳ በማድረግም ራስህን የክፉ መከራ ውስጥ ትከታለህ። ምስጋና የምታቀርበው ከሆነ የዳብሎስን ዳብ ከአጠገብህ ስለምታጠፋ የጠባቂ የእግዚአብሔር እንንክብካቤ ወደ አንንተ ታቀርባለህ። እንዲያውም ልማድ ሆነበት ብዙ ጊዜ አንንዳ በቱን ክፉ ቃላት ማውጣት ጀመረ። እንደዚህም ማድረግ በሚጀምርበት ሰዓት ያን ክፉ ቃልም ከመናጀር በፊት መላስህም በጥርስህ ንከሰው። ምላስህን አንዲት ጠብታ ውሃ አጥቶ ጥማቱንም ማርካት ከሚሳነው ይልቅ አሁን በደም ብታጥብ ይሻልሃል። ልክ ባለጸጋው ሰውም በነበልባል ሲቃጠል ምንም ማስታገሻ እንዳላገኘ ሁሉ ምላሳችንንም ማበቂያ የሌላት ቅጣት ከምታበቃ በል ዛሬ ጊዜያዊ ሕመምን ብትታመም ይሻላል። እግዚአብሔር ጥላቶቻችንን እንድትወዱ አብዝቼ አዘዝኋችሁ እናንተስ ከሚወዱ ከእግዚአብሔር ትርቃላችሁ። ነገር ግን ለእናንተ ለምትሰሙ እላችኋለሁ ጥላቶቻችሁን ውደዱ፣ የሚጠሏችሁንም መልካም አድርጉ፣ የሚረግሟችሁንም መርቁ ስለሚበድሏችሁ ጸልዩ። የሉቃስ ወንጌል ምዕራፍ 6 ከቁጥር 27 እስከ 28። እናንተ ግን ክፉ ሲገጥማችሁ በረዳታችሁንና በጠባቂያችሁ ላይ መጥፎ ልታደርጉ ትችላላችሁ። ከገጠማችሁም ፈተና ሊያወጣችሁ እን እንደማይችል አልተነገራችሁምን? እርሱ ግን ይህንን ጠባያችሁን እንዲታሻሽሉ ፍቃዳችሁ ፈቅዶላችኋል። በአንጻሩም እናንተ ወደ ቅያው ጠፍታችሁ ትላታችሁን። የጠፋታችሁንም ግን ከፈተናዎች ክብደት ሳይሆን በራሳችሁ ስንፍና ነው። እስቲ ንገረኝ፣ የእግዚአብሔር ስም በከንቱ ማንሳት ይሻላል ወይስ ለእግዚአብሔር ምስጋና ማቅረብ? በእርግጥ የእግዚአብሔርን ስም በከንቱ ማንሳት አድማጮችን እን እንዲይጠሉህና ወደ ተስፋ መቁረጥም እንድትገባ እንዲትገባ ካደረጋቸው በኋላ በመጨረሻ ታላቅ ስቃይን ያመጣላችኋል። እስቲ ንገረኝ የእግዚአብሔርን ስም በከንቱ ማንሳት ይሻላል ወይስ ለእግዚአብሔር ምስጋና ማቅረብ? በእርግጥ የእግዚአብሔርን ስም በከንቱ ማንሳት አድማጮችህን እንዲጠሉህና ወደ ተስፋ መቁረጥም እንዲገባ ካደረጋችሁ በኋላ በመጨረሻ ታላቅ ስቃይን ያመጣላችኋል። ምስጋናን ማቅረብ ግን ብዛት ያላቸው የጥበብ አክሊሎችን አግኝተህ በእያንንዳን እንዱ ሰውም እንዲትዲነቅ ያደርግሃል። ይህንንም በመጨረሻ ታላቅ ዋጋንም ከእግዚአብሔር ዘንድ ያስገኝሃል። ታዳ እንዴት እንዴት ቀላል የሚያደርግህንና ጣፋጭ የሆነውን ትተህ የሚጎዳህን የሚያስምም ህንነትን የማይረባህን ትከተላለህ? ሀብታምና ዲሃ ቅዱስ ዮሐንስ አፈወርቅ እንደሰበከው ገጽ ሰማኒያ ከቁጥር ሰማኒያ ሶስት ኤልያስ ዘኢየሱስ እንደተረጎመው። ውድና የተከበራቸው ቤተሰቦቼ የዛሬው ምክረ አበው ይህን ይመስል ነበር። በሌላ እስከምንገናኝ ሰላም ቆዩን፣ ሰላም ሆኑልን። ሁላችሁም ይህንን ቪዲዮ ላይክ ኤንድ ሰብስክራይብ ሸር እያደረጋቸው አበረታቱን። ለምታ አበረታቱን ወገኖቼ ከልብለው ምስጋናዬ፣ በጣም አመሰግናለሁኝ። ከዛ ሻሽዬ ደግሞ እንደመጣ ተስፋ አደርጋለሁ በዛውን ቦታውን የገጠርን ቦታ ጎብኝት እያደረጋችሁት ብዬ ነው እንዲት ጎበኙት የናፈቃችሁ አገራችሁ የናፈቃችሁ በተለይ በስደት ያላችሁት ወንድሞች ወንድሞቼ እንድታውት በሚለው ነው ማለት ነው በሌላር እስከምንገናኝ ሳናይት ቀን ሳናይት ጊዜ ይሆኑላችሁ ባይ ባይ